መስፍን የሀኒቾን አባት አሳከመላት። ሜላት ያበላሸችውን እኔ ማረም አለብኝ፣ ማስተካከል አለብኝ። ምክንያቱም ሜላት እያቆየች ያለችው ለልጆቻችን ሀጽያት ነው። እሷ ያመጣችውንና የደፋችውን ሀጽያት እኔ ማጽዳት አለብኝ በማለትም የሀኒቾን አባት አሳከመላት። ሀኒቾ ዶክተሩ ጋር ሄዳ የሆነ ልክ ያልሆነ ነገር እንዳለ ይሰማኛል ማንኛው እንደሆነ ባላውቅም ግን ደግሞ ማወቅን እየነገርኩ ነው። ግን ፈጣሪ አለኝ መቼም ቢሆን የማይረሳኝ አለችው። እና እሱም ደግሞ የአንቺ ፈጣሪ ከኛ በላይ ከበለጠ፣ አባትሽን ይዘሽ ውጪ፣ የምታሳክሚበት ገንዘብ እስካለለሽ ከዚህ መውጣት አለብሽ አላት። ይዤ ልወጣለው አባቴን ግን ደግሞ እመነኝ የእኔ አባት ፈጣሪም ሊያድነው ይችላል። አንተ ፈጣሪ አይደለም። ከሞተም ደግሞ ከህሊና ጸጸትና ከሰው ከፈጣሪ ማን እንደሚበልጥ ታውቃለህ? አለችው ዶክተሩም ጉረኛ፣ ምን ትመስላለህ? ትጎረረለች እንዴት እንዴት ነው ፍንጥር ፍንጥር የሚያደርጋት በማለት ተሳለቀባት። በስተመጨረሻ እንግዲህ መስፍን ድንገት መጥቶ እቤት ሻወር ወስዶ ሲጨርስ ሜላትን ሳያናግር ቢነግራትም ደስተኛ ስለማትሆን የመጨረሻ ውሳኔው ሐኪም ቤት መሄር ነበረ። ከገጠር ድረስ የመጣው የሀናን አባት ለማሳከም ነበር። የሀናን አባት ውጭ ወጭ ብዙ ሙሉ ወጭ ሸፍኖ ማሳከም አቅቶች ሳይሆን ሜላት ጀምረዋለች ትጨርሰዋለች የሚለውንና በኋላም እኔ አላሳክምልሽም ስትልም በእሷ ጣልቃ አልገባም በማለት ነበረ። እናም ሐኪም ቤት እንግዲህ ምናሴና ሰላም ሄደው ሀኒቾን አጽናንተዋት እያሉ እና የሰላም ስልክ ቴክስት ገባ። ቴክስቱን ስታነብ እየመጣሁ ነው፣ ሐኪም ቤት ነኝ አላት። አባቷ ታሞ ነው ብላ ምናሴ አንተ አረጋጋት እኔ ሰዋጌች ስልክ መልሼ ልምጣ፣ አለች። ስትወጣ አባቷን ነበር ያገኘችው። አባዬ ምን ነህ ነው አለችው። ምንም አሞህ ነው አለችው። አረ አላመመኝም እና የሀናን አባት ልትጠይቅ ነው አይደለም? እና ምን ነህ ነው አለችው። አሞህ ነው አይደል? አረ እንደ ትንሽ ልጅ አስቢ እና እንዴት ነው የማስበው አለችው። እንዳሮጌት አሞይ ሳይሆን ሀናን ፈልጌ ነው አላት ሀና ምን? ለምን ሀና እዩ እዛ ጋር አባቷ ልጠይቅ ነው አይደለም? እናትሽ አበላሸችውንና ያደረገችውን ነገር የሀናን አባት ወጭ ሞሉ ሸፉኔ ማሳከም እፈልጋለሁ፣ አላት ሀና ፈልጌ ነው ሲላትም በቃ እሺ እዛ ናት። አይ መጀመሪያ ዶክተሩ ጋር ያለውን ነገር ጨረሻ ልምጣ። ዶክተሩ ጋ ውሰጅኝ፣ ና እነሱ ጋር ትሄጃለሽ አህላት መስፍን። እሺ ብላ በደስታ ዶክተሩ ጋር አገናኝታው ተመልሳ ሄደች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ሀኒቾ ዛሬ በደስታ እየተፍነቀነቀች ትገኛለች ግን ደግሞ በጣም ነው ያዘንኩትም፣ እያለቀስኩትም ደስታም ያስለቅሳል። ኖላዊ ከታመሙበት እንግዲህ ሕክምናው ተደርጎ ሲነቁ ጆሮ ጆሮና ሀኒቾ መሬት ላይ ተኝተው ነበር እያገኛቸው ሀኒቾ የጆሮን ታፋተን ተርሳ ነበር የተኛቸው። እናም አሴር አሴር እያሉ ሲጣሩ ጆሮ ደነገጠ። ወደ በራዬ ማን ነው የሚጠራይ ብሎ ከዛም አሲር ሲሉም ቀጥ ሲል አናን ጭንቅላቷን መሬቱ ላይ አንጉቷት እየሮጠ እኖላዊ ጋር ሄደ። ከዛም ሀና አይ ብላ ስትነቃ ጆሮ ወደ አባቷ ሲሮጥ አየችው። አባዬ ነቃል ብላ በማልቀስ ተያያዙት። እናም አው ነቃውላችሁ አንዬ እንደዚህም አልሽኝ አሉ ምን ላድርግ አባ ምን ማድረግ ነበረብኝ? አሁን እኮ ነቅተህልኛል፣ ነቀህልኝ፣ ነቃልኝ እያለች አቀፈቻቸው። ጆሮንም እንዲሁም ደግሞ ሀኒቾን ይዘው ማልቀስ ጀመሩ አባትየው። እውነት ያንን ሳይ ያለው ፓርት ላይ በጣም ነው እኔም ከልብ ያለቀስኩት። እንግዲህ በጣም ደስ በሚል ሁኔታ የሀኒቾ አባት ነቅተዋል። አሁን ጆሮ ደግሞ ተምቹ ላይ ትልቅ ፋውል ሰራ። ምክንያቱም ጆሮ በእርግጥ በአናና በአባቷ ከመጡበት አይደራደርም። ጆሮ እንግዲህ ተምቹን እንዳይሆን አድርጎ የደበደበው ተምቹ አሁን ጸጸት ላይ ነው። የአና አባት እንደዚህ መሆን ምክንያት እኔ ነኝ፣ ፎቷቸውንና ሀብላቸውን ሰጥች እያለ ይናደዳል። እናም ጸጠቱ አላስቀምጠው ሲል ጆሮን ሲጣርጎ ይዞ የግድ የተደበቀውን ምስጢሩን እንደወጣ አደረገ። ተምቹም ለጆሮ ሁሉን ነገር ተናገረ። በጣም ደበደበው እንዳይሆን አድርጎም አስቃየው። ሌላው እንግዲህ መስፍን ደስ በሚል ሁኔታ የሀናን አባት ሕክምናውን ሸፍኖ አሳከመው። ዶክተሩ ግን የሆነ እስስት ነገር ነው እናም የ። መስፍን እንግዲህ ለዶክተሩ የተናገረው ነገር መቼም፣ ምን ልሰሩ መጣ ሲልም መንጣት የለብኝም እንዴ? አይ ማለቴ ስለ ውጤቱም ከሆነ አንድ አልቋል ብዬ ነው። ሌላ ምንድን ነው ሲለውም፣ አሞህም ከሆነ አላመመኝም አልክ እንዴት መጣ ብዬ ገርሞኝ ነው አለው። ዘመር መጠየቅ አልችልም ማን ታሞ ነው ሲልም ደግሞ ለውጤቱም አመሰግናለሁ ምንም አትለኝም አለው። ምን እላለሁ አንደ ጨርሳችሁታል አለ መስፍን። ዶክተርም ቀጠል አረገና ቢያንስ አመሰግናለሁ አንድ ትልቅ ነገር ነው ሲለውም፣ ከዛም ቀጠል አረገ እና፣ መስፍን አንተ ከሰዎች የሆነ ምላሽ ፈልገህ ነው እንዴ እዚህ ህክምና ምሰራው ወይስ ምንድን ነው አለው? አይ እንደዛ እንኳ አይደለም በፍጹም አለ። እንደዛ ካልሆነ የመጣበት ስራ ለህክምና ነው። ማንም ሰው መቶ ማንም ስለምንም ቢጠይቅህ ወይም ምንም ብታደርግለት ስራ እስከሆነ ድረስ ስራህን አክብረል። እኔ ለትንሽ ጊዜም ቢሆን እውጭ ነው የኖርኩት መብትና ግዴታዬን ህግና ደንብንም እየማከብርና በደንብ ጠቅቄ መብቴን እየማቅሰው ነኝ አለው ስለዚህ ሜላት ያበላሸችውን የሀናን አባት ማሳከም አለብኝ። ከምን መጀመር እንዳለብኝ ንገረኝ። ሙሉ ወጪውን መሸፎን አቅቶ ሳይሆን ሜላት ስለገባችበት በሷ መካከል እንትን አልልም። ግን እኮ ባልና ሚስት አደላቸው አሁንን ባልና ሚስት አንድ አምሳያ ቢሆኑም ግን ደግሞ በሀና አባት ህክምና ጉዳይ ላይ የተለያየ ነው ሀሳባችን። የእሷ አይሆንም ነው የእኔ ደግሞ ይሆናሉ። ስለዚህ እውነታዊ ይሄ ነው ሲለውም፣ እሺ በቃ አለና ህክምናው እንደሚጀምር ነገረው። እሺ ብሎ መስፍንም ወጣ። ዶክተሩም ምን ማድረግ አለብኝ? ዛሬ ደግሞ ታካሚ የለም እንዴ? በቃ ሻይ ልጠጣ? አዎ ይሻላል በማለት ላይ እያለ ሜላት ትዝ አለችው። ሜላት ጋር ደውሎ እንግዲህ ባሏ ህክምናውን እንደሚሸፍን ሲነግራት አያደርገውም አንተ ደግሞ ህክምናውን እንዳታደርገው፣ ስለዚህ እኔ የፈለግከውን ያክል ገንዘብ ከፍላለሁ አለችው። ሜላት ግን የመጨረሻ ታስጠላለች። እናም እንደዛ ሲላት ስትለው እንዴ እኔ ስለ ሀና አባት ንገሪኝ ስላልሽኝ እንጂ እንደፈለግሽ የምታዥ ሰው አይደለሁም። ይሄ ደግሞ ለእኔም ለስራዬም አስፈላጊ አይደለም ከስራዬ እንዲስተጓጎል የሚያደርግ ነገር ነው። ስለዚህ አክብሬሽ የሆነውን ነገር ነገርኩሽ እንጂ ህክምናውን ሙሉ ወጪ እየተደረገለት አላክምም ማለት አልችልም። ባልሽ ደግሞ በጣም ከባድ ሰው ነው። መብትና ግደታውን ምን ማድረግ እንደት እንደሆነ የሚያቅ ጠንቅቆ የሚያቅ ነው፣ ነቄ ነው አላት። ምን ይመስላል? ይሄ ደግሞ ሊያሞጋግሰ ይፈልጋል ጅል ብላ ዘጋችበት። ምንድን ነው እች ሴትዮ፣ ሰው ጤነኛ አይደለም እንዴ? እንዴት ነው የሚያስበው? በማለትም ወደ ሀና አባት ህክምና ሄደ። ከዛም ሀና፣ የሆነ ነገር ላናገርሽ ፈልጋለሁ። ስለምን? የአባቴን ህክምና የሚሸፉንልኝ ሰው መገኘቱን ከሆነ አትልፋ፣ ቀድሜ ሰምቻለሁ አለችው። እንዴት ታወቅሽ ሲላትም፣ ምንም ይሁን ምንም፣ ዋና ማወቂ አይደለም አለችው። እሱስ ልክ ነሽ አለ። ምናሴና ሰላምም እንግዲህ በደስታ ሀኒቾን ሰርፕራይዙን ነግራት፣ በጣም ተደሰቱ። ከዚያም ህክምናው ተደርጎላቸው እነ ምናሴም ወደ ቤት መጡ። እሳልን ቁጭ ብላለች። ወይዘሮ ሜላት ምንም ነገር ሳይናገሩ ጥለዋት ሄዱ። ምናሴና ሰላም ምኑና ነው እማዬ ሰላም ብሎ ሊያልፍ ሲል ምኑና ነው ዝም ብላኝ ያለፈችው? አይ አኩርፋን አለችው። እኔም ልገባ ነው አላት ምን ጭራሽ አለችው አዎ ቁጭ በል ስትለውም ለገባ ነው ማዬ ቁጭ በል ስትለው ተቀመጠ የት ነበራችሁ አለችው አና አባት ጋር ምን አና አባት ጋር አዎ ምን ነው የት ጭራሽ እዛች ስስት ጋ እኔ ከአንቺ ባላውቅም አና ጋር ፍክክር የያዛችሁት እንደኔ ምንም ጥሩ አይደለም ሲቀጥል ደግሞ የታመመ ሰው ሄደን ጠየቅን፣ ምንድን ነው ጥፋታችን አላት። እይን አታደርገውም አለችው። በጣም ተናደደች። ከዛም ጥሏት ገባ። ሲቀጥል ደግሞ ምን የመስፍን ወይዘሮ ሜላት ጋር ክላስዶ ሊተኛ ሲል ነገር ነገር አላት። ከዛም ተጨቃጨቁ፣ እሱም ጥሏት ወጣ። በጣም እንደማከብረች ታውቂያለሽ። በጣም ለክብርሽ እንደምጨነቅለች ታውቂያለሽ። አንቺ ያበላሸሽውን እኔ ሸፈንኩኝ። በቃ ይሄ ነው፣ ይህ ደግሞ ምንም ነውር አይደለም ሲላትም፣ ለእኔ ያዘንጋት መስል አትምሰል በማለትም ብዙ ነገር ተናገረችው። ከዛም ምናሴ ጋር ሂዶ ተኛ። ምናሴ የተጣላችሁ ሲለውም፣ አልተጣላንም። የማየንፃ ዋን አውቃታለሁ የማትፈልገውን ነገር አደረግክ ማለት እሷና አካት ማለት ነው አለው። ጉድ የናትህን ጸባይ በደንብ አቀልኛል ማለት ነው፣ ግን እንደዚህ አስተዋይ ልጅ አመስለኝም ነበር አለው። አባቴ እናቴ አይደለች እንዴት አላቅ። በማለትም እንግዲህ ሀኒቾ አባቷ በመታከማቸው በደስታ ዶክተሩም መጥቶ ሀኒቾ አንቺ በፈጣሪሽ እንደምታምኒም ተረድቻለሁ። ቅድም የተናገርሽ ነገር በትክክል ገብቶኛል። አሁን ይዤዋለሁ አላት። በፊት ግን የአንጅ ፈጣሪ አባትሽን ማዳን ከቻለ ለምን እዚህ ይዘሽ መጣሽ? እዛው ቤተሽ አታስታምሚያቸውም? እየጻለሽ አሁን ይዘሽ ውጭ፣ በማለትም መጥፎ ነገር ተናግሯል ነበር። ዶክተሩ የሆነ ነገር ነው። እንግዲህ ሀኒቾ በደስታ ላይ ትገኛለች። ቻናሉን ሰብስክራይብ እያረጋችሁ